አውስትራሊያ የሚሆን እዛ ደግሞ እስካንድራቫ ምናምን የሚባሉ ሀገሮችም ቢሆን መሄድ ይችላሉ። እኔ እኮ ለኢትዮጵያ ሕዝብ ያላደረኩት ነገር የለም። በስሬ በትንሹ 50 ሺህ ሰው ምናምን ምናምን በቋሚ የሚተዳደራሉ ከጊዜ ውጭ ማለት ነው። አሁንም መረዳትን ፈልጉ ጊዜ ሾርት ብላችሁ አካውንታችሁን ማስቀመጥ እችላላችሁ። ኮሜንት ላይ እንደገና ዘለቄታ መረዳትን ፈልጉ ደግሞ ዘለቄታ ወይም ማዳር ብላችሁ አካውንታችሁን ማስቀመጥ እችላላችሁ። እኔ አሁን አስዋን ግድብን ገዝቼ በፓምፕ ወደ ኢትዮጵያ ወደ አባይ እንዲሞላ ላረግ እየተንቀሳቀስኩ ነው። ለቲክቶከርና ለፓስተሮች ምናምን ደግሞ የአእምሮ መገገሚያ ምናምን እዚህ እያቋቋምኩ ያቋቋምኩ ነው ያለው። ዶልቼና ጋቢና ምናም የሚባለውን የሽቶ ብራንድ ምናምን ገዝቼው ኢትዮጵያ ውስጥ ፋብሪካውን ተክዬ ለተቸገረው ህዝቤ የሽቶ እንትን እንዲዳረስ ለማድረግ እየተንቀሳቀስኩ ነው ያለው። ይህን ሁሉ ነገር ለወገኔ ስል ነው ያደረኩት። ፎቅና ቤት ምናምን አትቆጠሩት። ልጆቼ ለላምቡርጊኒ እና በእንትን ፌራሪ ምናምን ነው የሚጮቱበት። እኔ ዝቅ ብዬ በቤት ምናምን ምናምን በሰማንያ ሚሊዮን ብር ስነዳስተውኝ እኮ ከህብረተሰቡ እኩል ለመሆን ብዬ ነው፣ ዝቅ ብዬ እንደዚህ፣ እንጂ አጥቼ እኮ አይደለም። ባለቤቴም ትልቅ ድርጅቶችን ታንቀሳቅሳለች። ምን ትላለች? አንቺ ትብስ፣ አንተ ትብስ ምናምን ተባብለን ነው። ፍቅራችን በጣም ነው የሚገርመው። ምን አልሽኝ? ምን አገባኝ እኔ ስለ አስቤዛ፣ እናንተ እቺ፣ ደሞዝ ከ6000 ብር 8000 ብር ገባ ስለሽ፣ ልጆቹን አንጠልጥለሽ ይዘሽ ትመጫለሽ እንዴ ካያቶቻቸው ቤት እቺ፣ ምን አገባኝ እኔ? ይሄ ያልታጠበ መቀመጫውን መርፌ እየወጋው ያመጣውትን ገንዘብ ትልቅ ስኬት አድርገሽ ምናምን ልጅ ይዘሽ ትመጫለሽ ይህ የሚያማልል መቀመጫሽን በሱሪ ምናምን እንትን ቆልፈሽ ቀበቶ ጣላ አርገሽ ምናምን ማንኪያ እግርሽን ጭልፍ ጭልፍ እያረግሽ መጥተሽ በሁለት ሰከንድ ከግማሽ ውስጥ አራት ጥያቄ አምስት ጥያቄ ትጠይቅኛለሽ። አስቤዛ፣ የዳይፐር፣ የሞሊስ እንደገና የልጁ የእንትኑ ምርቃት፣ ጸጉሬን ሊሰራ ጥፍሬ ምናምን። አገባኝ እኔ ታዲያ? እንዲህ ከአመት ምናምን ስንት ጊዜ ሆኗል አላሰራሁሽም እንዴ? በሶስት ከሃምሳ አመት ምናምን ይሆኗል እንዴ? ጥፍር ብትሰሪ ልቧጭ ነው እንዴ? እዚህ ስራ አስገብቼ በእንትን ባልጩት ምናምን ላጭሻለሁ እንጂ መላጣ ነው እንጂ ማረግሽ እንዴ? በየአመቱ የፀጉር ምናምን ይባላል እንዴ? እንዴ ዳይፐር ምናምን ትይ ያልቃል እንዴ? ዳይፐር ሞዴስ፣ እና ዳይፐር እንዴት ነው ነገሩ? አይታጠም እንዴ? አይሰጣም እንዴ? እንዴ ነጣይቱ በእነ ንግስት ምናምን ኤልሳቤጥን በእነ ምናምን ድሮ አያቶቻች ቅድመ አያቶቻች እንዴ ነው ሲጠቀሙ የነበሩት? እንዴ ኮዩ ላደቀ ነገርም ካርቶንም ቢሆን ኮባን ብታገኝ እሱን መጠቀም ነው እንጂ እንዴ ልጆቹንም ኦርጋኒክ ነገር ላይ ይጠቀሙ። ሳር ላይም፣ ዛፍ ስርም፣ ፎቅ ስርም እየሄዱ የተለያየ ቦታ እንትን ኢንኦርጋኒክ ነገር ለምን ታስደምጃለሽ? እንዴ እየተጠቀመ ይጣላል። እንዴ እንደዚህ እስቲ እንደዚህ በገንዘብ እየተገዛ እንዲጠቅመው ይጣላል ገንዘብ። እንዴ እንዴ ነው ነገሩ? ምን ሴት ልጅ እኮ ታያለች እንዲ በየወሩ። ለምን ታያለሽ አንቺ? ቢታይሽ ለምን ወቀና አብረሻት ትሄጂ? እንዴ እንዲያገገኝም እንዴ መርሳት እኮ ነው እንዴ ምን ሆነሽ ነው? በዶክተር ደሞዝ በአስተማሪ ደሞዝ ቾክ ምናምን እየቦነነብኝ ምናምን ስንቱን መርፌ ምናምን እንደዚህ ይወጋን ስንቱን በፀሐይ ለቆምን በትራፊክ ደሞዝ እና በፖሊስ ደሞዝ ምናምን ከ6000 8000 ይገባልኝ። 6000 ልጅ አንጠልጥለሽ ትመጫለሽ ከአያት ቤት። እኔ ቤተሰቦች ጋር ለመግባት እኮ ትንሽ እናት እና አባቱ አባቱ አባቴ አይኑ ምናምን ትንሽ አይናቸው ጨለም ይበል ብዬ እኮ ነው ሸሚዜን እኮ ነው እንዲህ እንዳፈጠጡ መግባት እንዴ ቀይን ሸጭ እኮ ልገባ እኮ እንትን እያልኩ ነው ያለሁት። እየ ዳዳው ነው ያለው እኮ እንዴ ሁለት ሺህ ተጨመረ ስልሽ ልጆቹን አንጠልጥሽ ትመጫለሽ። ሞቅ ብለኝ ስገባ ምን የሆን ነገር ሳደርግ ዓይንሽን ገልጠሽ ተው እንኳን አትይም። ሆድሽ እንትን ሲል ድራፍት ነው ምናምን ብዬሽ ስትዘናጋ አንድ ልጅ፣ ቀጥሎም ድራፍት ነው ስል ሌላ ሁለተኛ ልጅ፣ እንዴ ሆዶ አገፋ ምናምን ድራፍት ይሆናል ስል ሶስተኛ፣ በአሁኑም አራተኛ። ይሄም አሁን ልጅ ምን እንደሆነ ነው እንጃ እንዴ ማታ ነው የምመጥቼ፣ ስሰቀልብሽ ስሞቅ ብሎኝ ነው። አላቆምም እሺ ብለሽ እንዴት ተዋትኝም! እንዴ እንዴ ጉድ እኮ ነው። ሁለቱን ልጆች እዛው ውሰጂ አንቺ ቤተሰቦች ጋር እዛው። ሻሽም ያያትሽን ምናምን እያደረጉ እዛው ይጠቀሙ። ዳይፐር ምናምን የሚባል ነገር የለም። ሁለቱን የኔ ቤተሰቦች ጋር መውሰድ እኮ ነው። አንቺ ችግር የለም። እንዲህ ዲምፕል ነው ማስወጣት። በዚህ በችግር ትቆያለሽ። እኔ ጋር ልጆቹን ብቻ እዛ ማድረስ። ዲምፕል ሆድሽ ላይ ነው የሚወጣው። እንዴ በስድስት ሺህ ብር ደሞዝና በስምንት ሺህ እያኖርኩሽ እንዴት ነው ነገሩ? ጭራሽ አስቤዛም ትያለሽ? በየወሩ አስቤዛ ባለፈውም ስድስት መቶ ምናምን ብር ፎጭ አድርጌ አልገዛም። እንደ ሚዲያ ላይ ስታይ ሚዲያ ላይ ኮች ጋራም ኮን ያለው እንደም እንደም ያወራው እኮ አይደለም ሲል ስንገለጥ እኮ ነው እዚህ ያለ ነው። እንዴ በይሰው፣ እንዴ ነው የሚኖር? በየወሩ አስቤዛ ይባላል? እንዴ እንዴ! ገና ዳይፐርና እንትም ሞዴስ ተጠቅሞ ይጣላል። ጉድ እኮ ነው። የት ሀገር አይተሽ ነው? ልብስሽን በዛ በንትን በዛ በቁም ሳጥን ቃ ሳጥን በሱም ከፈለግሽ በፌስታል ፌስታል ተከልክሏል። ልጆቹን በፌስታል አድርጊ መንገድ ላይ ብትያጅ ሰተሽ መሮጥ ነው። ልብስሽን በዛ አመት ባልጠበቀን በምንሰራው ቀይ ወጥ የሚሰራበት ድስት አለ በሱም ይዘሽ ከፈለግሽ መሄድ ነው፣ ወይ ልጆቹን አድርሰሽ መምጣት ነው። እዚሁ ትጠበሻለሽ። እንዲህ ነው ማስወጣልሽ፣ አጥንት የጎድን አጥንት። እንዲህ ጉድ እኮ ነው። ሚዲያ ላይ እንደምታይ ነው። አስቤዛ ትላልሽ። መታ ጭልፍ ጭልፍ ብላ እንደገና፣ ሞዴስ እንደገና ዳይፐር እንደገና የልጁ ምርቃለ ጸጉር ሊሰራ ነው ጥፍሬ በዚህ ጋር ገብቶ ወጡ ሰው እንዴት ነው የሚኖረው? አሃ ተይ እንጂ።